በህይወት መኖሯ አጠራጥሮኛል። መጀመሪያ ስ በህይወት አለች ከዛም በኋላ ነው ሀሳብ የምንሰጥበት። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳያለሁ ብለዋል። ሴት ልጅ በፍቅር አታብድም ይላል ድምፃዊው። ምክንያቱም ሲያስቀምጥ ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅን ብቁነት ነው። ምንድን ነው ከአንተ ፍቅር ይዞኛል። እየቀለድኩ አይደለም። ሰን ከእሱ አንተ በጣም ትበልጣለህ። በአስጌዴንዴ ሾው ሀሳብ ትስማማላችሁ። እቁ ድምፃዊ ምን እንዳሰፈረ ልንገራችሁ። በፍቅር ያበደች ሴት ካሳየህኝ እኔ የማይሞት ሰው አሳያለሁ ብሏል። ሴት ልጅ በፍቅር አታብድም ይላል ድምፃዊው። ምክንያቱን ሲያስቀምጥ ሰው አታፈቅርም፣ ሴት ልጅ የምታፈቅረው የወንድ ልጅን ብቁነት ነው፣ ብር፣ ቁመናና ደህንነት ወይ ፕሮቴክሽን የነዋና መለኪዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱን ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማ አለ ወይ የለም ይላል አትልፉ ምክንያቱም፣ የብቃት ጥያቄ የለባትም። ምናልባት መውለድ ወይም የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻም በክብሩ አትምጣበት እንጂ ሲል ሀሳቡን አስቀምጧል። እዚህ ላይ ምን ትላላችሁ? ይሄ ነገር በቃ በጣም ብዙ ሰው እየተስማማበት ያለ ሀሳብ ነው። ይሄ በተለይ አስጌድ እንደሾ ያነሳው ሀሳብ እኔ እስከ ዛሬ አላቅም ነበረው። በዚህ ግን ነው እንዴ? እስከ ዛሬ ይሄንን ሳናቅ ነው ከናንተ ጋር ስንኖር የነበረው ማለት ነው። ይሄ በራሴ እስከ ዛሬ በፍቅር ያበደች ሴት ምናምን አይቼ አላቅም። የሆነ በፍቅር ትጎዳለች ምናምን፣ የሆነ ጊዜ ሳይለንት ምናምን ሆነ ታገግማለች፣ ትነሳለች እንጂ ያን ያክል በፍቅር አብዳ ራሷን አታ ህይወቷ ተመሰቃቅሎ ምናምን እንደወንዱ ማለት ያን ያክል የምትሄድ ሴት እኔ እስከ ዛሬ አይቼ አላቅም። እኔ ጋር ብቻ ይመስለኝ ነበር። እሱም ካለ ይሄ ነገር

አይ፣ በቃ እደውልልሻለሁ። ስሚኝ፣ ያዘው እንዳይጠፋብህ። ስሚሽ፣ ጭስ በየ ነው የሚይዘው። ስሚሽ እንዴ ማን ነው? ስሚ ማን እንደዚህ ነገር አጋጥሟቸው ያውቁም የሆነ ሰው በጣም ታውቃላችሁ በጣም ከዚህ በፊት ተጋባው ነበር የሆነ ስትማሩ ምናምንም ወይ ደግሞ ሰፈር ውስጥ ምናምን ሊሆን ይችላል ከተወሰነ አመታት ምናም በኋላ ስትገናኙ ስሙ ጠፍቶባቸው ተመጡታላችሁ ምንድነው የምታርጉት መንገድ ላይ ሰላም እንዲህ ፍለፊት ስትገናኙ እኔ እስኪ ቅርብ ጊዜ ራሱ እንደዚህ ነገር የቤት ልጅ ናት። ያው በአንድ እጅ ስለቀዳች ብቻ ሌላ ነገር አታስቡ። የቤት ልጅ ፊት ለፊት የቤት ቁሳቁሶች ይታያል። አዱሰች ሌላ ነገር እንዳይመስላችሁ። ጨዋነች በወጣችሁ ሌላ ነገር አታስቡ። በአንድ እጅ መቅዳት ብቃት ነው። የቤት ልጅ ሆኖ ያንን ብቃት ማዳበር አይቻልም። አይደለም። ቆይ ምንድን ነው በህይወት አለች ወይስ ምንሆና ነው? ቆይ ሰውነች ወይስ ሮቦት ምንድን ነች? በህይወት ምኖረው አጠራጥሮኛል። መጀመሪያ እስኪ በህይወት አለች። ከዛም በኋላ ነው ሀሳብ የምንሰጥበት እንጂ ዝም ብሎ ማውራትም ትንሽ ከባድ ነው። ያ መከረኛ ልብስሽ ለሆነ ፕሮግራም የገዛሽው ልብስ አለ በጣም ረጅም ዓመት ሆነታል። ቆንጆ ነው ልብሱ። አትለብሽውም። ልብስ ስታስተካኪ ሁሌ ከስር ታስቀምጪዋለሽ። ሁሌ ስለማለብሰው። ሁሌ ቁም ሳጥን በተስተካከለ ልብስ ማስቀመጫ በተስተካከለ ቁጥር እየወጣ እየተጣጠፈ ከስር ይቀመጣል። አትለብሽውም። ምን እየተካሄደና ምንድነው መጨረሻው የዚህ ልብስ? የቱ ጋር ነው መጨረሻው? መቼ እንደሚለበሳ እና ወንዶችም ጋር አለ። የሆነ ጨርቅ ሱሪ አለ፣ ሸሚዝም አለ፣ አብረ የገዛው ለሆነ ፕሮግራም በቃ ለብሰው አታውቅም፣ ግን ተቀምጧል። ምንድነው ሀሳባችሁ? እስኪ ገባ ብላችሁ ቼክ ቼክ አድርጉና አሳውቁ። ይመቻችሁ። የጨርቅ የሴቷን ግን የሲስተርን ስም ለመጥራት ትንሽ ነው የቀረ። ኦልሬዲ ጠርተዋል። በቃ እንደዚህ ዝም ብሎ የሚቀመጥ ለሆነ ፕሮግራም የተገዛ ልብስ አለ፣ ይወጣና ወይ ደግሞ ተለክቶ ምናምን ተመልሶ ይታጠፋል፣ ይታጠፋል፣ ይመለሳል ና በቃ ምንም ዝም ብሎ ነው የሚቀመጠው። የሸዋ ባህል ምንድን ነው? እዚህን ብቃ እንደዚህ በቃ እራስን ጥለ ፏ የምትል ላይፍ እንደ ደስ እንደምትል እነሱ በራሳቸው ዓለም ፍ ብሎ እየበረሩ ነው። በቃ ማን ምን አለ፣ ለምንም ነገር ኬር ሳያደርጉ ማለት ነው። ላይፍ በቃ ደግሞ የሸዋ ባህል አይደለም፣ የሰካራም ባህል። በማጣታችሁ ያተረፋችሁት ነገር ግቢ ባለ መሄዴ እዚህ እየተማርኩም እንድሰራ ማድረግ ነው። ኦኬ በፊት የነበረኝን ስልክ በሌባ በመሰረቂያ አሁን ላይ የተሻለ ስልክ እንደዚህ ነው። እኔ ደግሞ ሰው በማጣቴ ፈጣሪ ናት ትርፈል። ይሄ እኔ ደሞ ከኤክሴ ጋር ባለመቀጠሌ አሁን የተሻለ ሰው እንዲይዝ አድርጎኛል። በተማርኩበት ስራ ለመቀጠሪ ዛሬ የተሻለ ስራ እንዳገኘ አድርጎኛል። እስኪ እናንተ በማጣታችሁ ያተረፋችሁ ነገር፣ ይሄን ነገር በማጣቴ ይሄን አትርፍ ያለ። በርግጥ የሆነ ነገር እኮ በህይወታችን ውስጥ ሲከሰት በዛ ጊዜ በጣም ነው በቃ የሚሰማን፣ የሆነ ህይወታችን ያበቃልን ይመስለናል፣ ምናምናም። ከሰው ጋር ስንለያይም ስራም ሲበላሽብን ትምህርትም ፌል ሲያረግብን ምናምና ያበቃልን ምናም ነገር ሊመስለን ይችላል። ከዛ በኋላ ደግሞ እንደዚህ ያ ነገር እኮ በመከሰቱ ይሄን አትርፍ ያለው እግዚአብሔር የተመሰገነ ይሁን፣ ይሄን አድርግ ያለው ሁሉም ሰው የሚልበት አለው። ስለዚህ እናንተ እስኪ በማጣታችሁ ይሄን አትርፍ ያለው፣ ይሄ ነገር በመሆኑ ይሄን አትርፍ ያለው ከእናቱ ቤት ቀጥታ ወስደሽ ስታገቢው፣ ፓፓ ባባዬ አለኝ። ባሏ ነው፣ የሥራ ሄዶ ነው። ሄሎ ባባዬ

በቀደምለት አንድ ፕሮግራም ኖሮብኝ ሽቶ ለገዛ ወደ ገበያ ወጣሁና፣ ቼክ እያደረኩኝ በቃ ሳየው በጣም ደስ አለኝ። ሽቶ ሳምፕል ማራጉልኝ በቃ በጣም ገረመኝ። ኦኬ፣ ጠየቅኩኝ። ስንት ነው አልኩኝ። 215000 ዶላር አለች። እንዴ! ምን አልኳት፣ ሽቶ ነው። ኦኬ፣ 30 ሚሊዮን ብር ነው። የሽቶ ፎቶ አስቀምጣለሁ። በጣም የሚገርም ሽቶ ነው። እናንተም ጎግል ብታረጉ፣ ፐብሊክሊ ያለ ነገር ነውና አስቀምጣላችኋለሁ። 215000 ዶላር መጣውት ወዲያው በቃ ፈጠንጠን ያለ ስመጣ ወደ 30 ሚሊዮን ብር ተጠጋ። በቃ ጀንተል ብዬ ጀንተል ብዬ አይ ቲንክ ማሰብ አለብኝ። ሽቷው ለፕሮግራም ብቻ ነው፣ ቀጣይ ስራዬ ላይ መቀባት የምችል አይመስለኝም። ለምን ያው ስራዬ ሽቶ እንዳልቀባ ይከለክለኛል። አቆጥ ምን አይነት በስራ ነው እንደዚህ ን ያሉት ሽቶ ምናምን ነገር የሚከለክሉና ያው ቡና ቀማሽ ነኝ። ቡና ቀምሻ ላይ ላብራቶሪው ስገቢ? ሽታ ያለው ነገር ይከለክላል። ልጅ ሽሎሽን በጣም ከባድ ሽታ ያለው ነገር ይከለክላል። እና ሽቶም ስራዬ ስለሚከለክል ሽልቶ አልቀባም። እና አንዴ ገዝቼው ማስቀመጡ ደግሞ ምናልባት ትንሽ ይከብዳል ምናምን ነገር ብዬ በቃ ስክስክስ አረኩኝና አለፍኩኝ። እና በዚህ አጋጣሚ ቡና ስራ ላይ ሽቶ ይከለከላል። ቡና የሚቆላ ሰው፣ ቡና ለቀማ ውስጥ ያለ ሰው፣ በአጠቃላይ በቡና ላቦራቶሪ ውስጥ ወይ ቡናን የሚነካ ሰው፣ በቡና በኩል የሚያልፍ ሰው ሽቶ አይመከርም፣ ወይ ደግሞ በላብራቶሪ እና በቅምሽ አካባቢ ማለት ነው። ብቻ ይሄ እንዳለ ሆኖ ያው በቃ በስራ ያሳብቤ ሹልካልኩ ነው ቀይስክ። እና እናንተን መጠየቅ ፈልጋለሁ። እናንተ ምን ትላላችሁ? ሽቶ ልግዛው ወይስ አለግዛው? ትንሽ ሐሳብ ይዞኝ እና ለሰራ ለስራይም ነገር እንዳለ ሆኖ አልፎ አልፎ ተቀባው መጥሩ ሰዎች ካላችሁ፣ ምን አልባት ኮንሲደር ላረጋው ስለምችል እስኪ ኮመንት ላይ ያላችሁን ሐሳብ አካፍሉኝ። ሽቶ ፎቶ ይኸው እዚህ ጋር አለ። ሽቶ ፎቶ፣ ቡና የኢኮኖሚያችን ዋልታ። ይሄ ሽቶ ሰላሳ ከባር ነው። የምር ግን የምር በ30 ሚሊዮን ብር እየገዛ እንዲቀባ ሰው አለ ወይስ? የእናንተን አላውቅም፣ ግን ለእኔ ለመጀመሪያ ጊዜ በጣም ውድ ሽቶ የሰማሁት ማለት ነው በጣም ውድ ሽቶ

የጓደኛዬ ሚስት ምን ተፈጥሮ ነው? የጓደኛዬ ሚስት አትበለኝ። ኦኬ ዴ ምንድን ነው ሰን ዴ ተናገሪያ ካንተ ፍቅር ይዞኛል። አ እየቀለድሽ ነው አስመሰል ኦ እየቀለድኩ አይደለም። ሰን ከሱ አንተ በጣም ትበልጣለህ። ድራሽ ይጥፋ፣ ከመጀመሪያው አንተን እንጂ እሱን አልወደድኩትም ነበር። አንተ አህያ ንገሩይ ባይ

ሰው መግደል ገነት የምትገባ ህዝብ ላይ ሰቆቃ የሚያደርስ ህዝብን የሚገል ህዝብን የሚያሳድግ ብትገለው አንተ ጭልቅ ጭልቅ ታኛ ከእግዚአብሔር እና ንግደለው፣ ይሄ ልጅ ንግደለው። ይሄ ልጅ የሚሰራቸው ኮንቴንቶች ሜሞሮቻችን ጋር መድረሱ በጣም አሪፍ ነው። የሆነ እርምጃ ይወሰድበታል። ማንም ሰው ከሜሞር አይተርፍም። አጭር ሰዎች ማለት ነው ከኛ ጋር እኩል ምግብ ለምድምበሉት? እንዴ ትንሽ አረባቸው እንዴ እንዲህ ችኮናቹ ነው ከኛ ጋር እኩል ምግብ። አጭር ሰዎች ወደ ጎን ይሰፋሉ። ቁመታቸው አጭር ቢሆንም ወደ ጎን ሆድ ይሰፋሉ። እንደውም ከአንቺ በላይም ሊበሉ ይችላል። ወጣት ባለሀብቶ፣ ዋው ደስ ይላል። እና አንዴ ስልክ ላንሳ

በምኑ ነው ወጣት ባለ ሀብት ይሆን? ይህን ያክል ብር በስልክ ካልተነጋገርክ፣ ይህን ታክል ብር በስልክ ካልተነጋገርክ፣ ምኑ ላይ ነው ወጣት ባለ ሀብት የሆን? ሰው ግን ለምንድን ነው አዲስ አበባ የሚኖረው? ለምንድን ነው አይገባኝም። አርባ ምንጭ ና እና አቡካዶ ብሎ አርባ ምንጭ ጉ እንደዚያ እያልከን የአዲስ አበባ ቤታቸውን ጥሎ በቃ አርባ ምንጭ ላይ አቡካዶ በጣም ርካሽ ነው። ስለዚህ ወደ አዲስ አበባ ቤታቸውን ሽጣችሁ ሚመሮቻችን፣ ያው እንደምታውቁት ጥሬ እቃ ገብቷል። ጥሬ እቃ ገብቷል። ስለዚህ ደግሞ በዚህ ላይ የምትሰጡትን ሀሳብ ደሞ እናያለን በቅርብ ቀን ላይ ከመጠን በላይ እኔ ሰው ሁሉ እንዴት እንደምኖር አላውቅም ቢያነ እንዴት ነው የምንኖሩት? ባለፈው አገር ቤት ነበርኩኝና ቀበሌ ጂው ነገር ለማስፈጸም ያንን ጉዳይ የሚያስፈጽም ሰውዬ ሻይ ምናምን ጋብሰኛል ማለት ነው ሻይ ስንት ነው ስለው ሰላሳ ሺህ ብር እኔ አስታውስ ነበረ ከሀያ ዓመት በፊት ማለት ነው አገር ቤት ከመውጣት በፊት አንድ ሻይ አምስት ሳንቲም ነበረ?

ሱፍ እኮ ያኛው ትልቁ ሱፍ እኮ አይደለም። ናሁ ኮተን የናይት ሱፍ ስታይሎች አሉ። አሁን እኮ ስንቱን አስረድቼ ልቻል። ሽቶ ፍሪጅ ውስጥ ይቀመጣል አልከኝ። አሁን ደግሞ ሱፍ ሆነው እንደ ሱፍ ሆኖ፣ ግን ኮተን ናይት ድሬስ ናቸው። ኦኬ። ኧረ በቃ ኧረ በቃ እያሉኝ ነው ላደር ክስተኛ ሽቶ ዳረደ የቤድሩም ራሱ ነቻለ ሽቶ አለ። ፍራሽ ላይ የሚቀባ የመቶ ሺ ብር ሽቶ የሚቀባ ሰው የአስርና የሀያ ሺ ብር የአልጋ ሽቶ አይኖረውም ብሎ ማሰቡ ለአንተ ራሱ ገባል። ኧረ እኔማ ይኖራል ብዬ ነው እኮ ያሰብኩት። እና ለምን ሳቅህ? እኮ እንዲሁ አንድ አንድ ነገሮች ዝም ብሎ ያስቃሉ። መንሶይ እንዲሁ እኮ ነው። ዝም ብሎ ከነዚህ ጋር እኮ ለምን ኖረው፣ ብቻ አላውቅም። ግን የቱታ የሌሊት የሚለብሰው ልብስ በሱፍ መልክ መዘጋጀቱ ለምን ማለት በሌላ መልክ አልፈልገውም ነው ወይስ? በሱፍ መልክ መሆኑን ፈልጎት ነው ወይስ